ሰላም ወድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ አማን እኔ ከሁሉ ሰላም ነው። ዛሬ የማሳያችሁ የሲናሞን ፈጣይር አሰራር እንዴት እንደሆነ ማሳያችሁ ማለት ነው። እዚህ ጋር ስኳር አለኝ ሁለት ማንኪያ፣ እዚህ ጋር አንድ ማንኪያ ጨው፣ እዚህ ጋር ሁለት ማንኪያ እርሾ በትንሿ ማለት ነው። ሁለት እንቁላል አለኝ፣ ግማሽ የሻይ ብርጭቆ ዘይት፣ እዚህ ጋር ደግሞ ሁለት ብርጭቆ ዱቄት እና ሁለት ብርጭቆ ውሃ አለኝ ማለት ነው። አሁን ወደ አሰራሩ እንሄዳለን። መጀመሪያ ላይ ውሃ ያዘጋጀ እንጨምራለሁ። ሁለት ብርጭቆ ውሃ ማለት ነው። ብርጭቆቹ ትንንሾች ናቸው ማለት ነው። እና ስኳር፣ እርሾ፣ ዘይት፣ እንቁላል እነኝህን ሶስቱን አንድ ላይ አደባልቃቸዋለሁ ማለት ነው።

ከዛ እዚህ ጋር ጨዋለኝ ዮጉርት ሳልነግራችሁ የቀረው ዮጉርት እርጎ ማለት ነው። ሁለት ማንኪያ ዮጉርት ወይም እርጎ ወይም ደግሞ ሮብ፣ አረቦች የሚሉት ሮብ ማለት ነው። ይሄንን አንድ ላይ ሹፍ እያደረገልኝ ነው። እንደዚህ ሲያሽላችሁ በጣም ሶፍት የሆነ ሊጥ ነው የሚሆነው ማለት ነው። ይሄው ሊጥን በደንብ ማሽኑ ማለት ነው። በቃ እንደዚህ ተሽ ሊጡ ዳባችን የምንጋግረው ሲናሞን ዳቦ ማለት ነው። ፈጣይር በጣም ያማረ የሚሆንል ማለት ነው። በቃ ሶፍት ይሆናል። ስስ ያሉ ማለት ነው። ዋው፣ በእውነት እንዴት ያለ ይህንን ቢያንስ እዚህ ውስጥ ነው የማስቀምጠው። ኩፕስ ከሚልዜስ ማለት ነው። አስራ አምስት ደቂቃ አስር ደቂቃ በቂው ነው። ትንሽ አሁን ሰዓቱ ቅዝቃዜ ስለሆነ ዱባይ ላይ እንጂ ሙቀት ከሆነ አስር ደቂቃ በቂው ነው ማለት ነው። እና ተመልሰን አብረን እንሰራንን ማለት ነው እንደዚህ በፔስታት ሽፍን አድርገዋለሁ አየር እንዳይገባ ማለት ነው። ቶሎ ኩፍ እንደሌለ እና ክዳን ነገር እንደዚህ ዕቃ ልታርጉበታላችሁ። ይሄንን እንዳልኳችሁ ከአስር ደቂቃ በኋላ ተመ ይሄው ሊጣችን በዚህ እንዴት ኩፍ እንዳለ ተናግራችሁ አልችልም። ሊጡ በጣም እንዲከታሸ ማለት ነው። የሚያምር ኩብታ ሊኖረዋል ማለት ነው። እሺ ትፈልጋለህ። እንደዚህ በስሱ ከዳመጥን በኋላ ማለት ነው። እዚህ ጋር የተፈጨ ስኳር አለ። እዚህ ጋር ደግሞ ቀረፋ ወይም ደግሞ ቀረፋ፣ በአረብኛም ነው ግርበኛም ቀረፋ ነው የሚባለው እና እሱን አንድ ላይ እቀያይጠዋለሁ ማለት ነው። አንዳንዶቹ በነገራችን ላይ ከስር ቅቤ፣ የግበታ ቅቤ ይቀቡታሉ። እኔ ግን አልቀባውም። ነው እንደዚህ ነው። ምን ሳንሰው ማለት ነው። ከዛ ተጠቀድለዋለሁ። ፍሪጅ አለ በጣም ይጮሃል ከሚባለው በላይ ማለት ነው። ይህን ጠቅልዬ ጨርሼ እመለሳለሁ ማለት ነው። ይኸው እንዲ ጠቅልዬዋለሁ ማለት ነው። አሁን እኔ በቢላ ነው የምቆርጠው፣ አንዳንዶቹ በገመድ ነው የሚቆርጡት። እኔ በቢላ ነው እንደዚህ በእጅ እየለካው ማለት ነው። ይታያቸዋል እንደዚህ እያረኩኝ ይቆርጣለሁ ማለት ነው። በእጃችሁ እየለካችሁ መቁረጥ ትችላላችሁ። በቀላሉ ሌላ ጣጣ እና በዛ ይታያቸዋል። እንደዚህ ማለት እና ደግሞ አንዳንዱ መለኪያ ያለው ቁመቱ ከፍና ዝቅ እንዳይል ተመሳሳይ እንዲሆንላቸው ማለት ነው። በሜትር ቢቆረጥ አሪፍ ነው የተመረጠ ይሆናል። እዚህ ጋር ያው መጋገሪያ ያለ እደረድራለሁ ማለት ነው። ይሄው ሲናም ወይም ፈጣይ የሲናም ፈጣይሩ በዚህ መልኩ ጠቅልዬ ይጨርሻለሁ ማለት ነው። ቆረጥቼ አሁን ልክ እንደቀደሙ ስስ ወረቀት ሸፍነን እንደዚህ ለአምስት ደቂቃ ወደ ላይ ኩፍ ሲል በጣም የሚያምር ፈቃ የሆነ ማለት ነው። ከዛ ደግሞ መጨረሻ ላይ ክሬሙን አብረን እንቀባን ማለት ነው። ከዛ ደግሞ መልካም ቁምጣ ይሆንላችሁ፣ ተመልሰን እንገናኛለን። ይሄው እንዴት ኩፍ እንዳላያችሁት ቤተሰቦች፣ ምርጥ ኩፍታን ኩፍ ያሉልን ማለት ነው። ይሄንን አሁን እዚጋ የመታሁት እንቁላል አለ እንቁላል ከላይ ተቀባው አለ መልኩ እንዲያምርልን ማለት ነው ታያችሁ እንዴት እንደሚያምር እንቁላል ከላይ ሲቀባ ከለሩ በጣም ይያምራል የሚያምር ይሆናል ማለት ነው ለነገሩ ክሬም ከላይ ይደረግበታል ግን አሪፍ ነው የሚሆነው ማለት ነው አሁን ይሄንን ቀብቼ እንቁላሉን ኦቨን እስከታለሁ የስናሙን ፈጣሪያችን ፈጣሪ ፈጣይራችን በዚህ መልኩ በስሎ ወትሉና ማለት ነው። ከላሁን የቀረን ክሬም መቀባት ብቻ ነው። ትወዱታላችሁ፣ ስሉት።